ሰላም የተወደዳችሁ ቅዱሳን፣ እግዚአብሔር እንደ ሰጠን አቅምና እግዚአብሔር እንደ ረዳን መጠን አብረን ለትንሽ ደቂቃ አብረን እንጸልያለን። የእግዚአብሔር ቃል በተለያዩ ስፍራዎች የሌሊት ጸሎት ከተለየ ከሌላው ጊዜ በተለየ እጅጉን ኃይል የሚለቀቅበት ጊዜ እንደሆነ ይናገራል። ኢየሱስም በተለምዶ ከደቀ መዛሙርቱ ለየት ብለው ወደ ተራራማ ስፍራ ወይም ደግሞ ማንም ወደ ማያገኘው ስፍራ በሌሊት መጸለይን ያዘወትር እንደነበረም የወንጌል መጽሐፎች ይናገራል። እኛም ለትንሽ ጊዜ እግዚአብሔር ፊት በዚህ ሌሊት እግዚአብሔር ድንቅ ነገሮችን እንዲያደርግ በሕይወታችን ጣልቃ እንዲገባ እጅን አጭር ጸሎት ከኔ ጋር አብረን ጸልኝ። እግዚአብሔር አምላኬ ሆይ በዚህ ሌሊት ተነስቼ አንተን አመልክህ። አከብርህና ካንተ ጋርም ጊዜ አሳልፍ ዘንድ ስለረዳኝ እጅግ አርጌ አመሰግናሃለሁ። ጌታ እግዚአብሔር አምላክና አባቴ ሆይ ከክፉ ጠብቀህ፣ ከብዙ ነገር ጠብቀህ እዚህ ስላደረስከኝ አመሰግናሃለሁ። አሁንም በእኔ ሕይወት ስለምታደርጋቸው ድንቅ እና ትልልቅ ነገሮች እግዚአብሔር ሆይ አመሰግናሃለሁ። በዚህ ሌሊት ከአንተ ጋር ያለኝ ኅብረት እንዲጠብቅ ለምናለሁ። ካንተ ጋር ያለኝ አብሮነት ካንተ ጋር ያለኝ ሕልውና እንዲጨምርልኝ እለምናለሁ። ጌታ እግዚአብሔር ሆይ በቃልህ ደሞ የእግዚአብሔር መንፈስ ባለበት በዛ አርነት አለ ተብሎ እንደተጻፈ አንተ በዚህ ሌሊት ከኔ ጋር አብረህ ከመሆኑ የተነሳ ከኔ ጋር እስረኛ ሆኖ ከኔ ጋር እስራት ሆኖ የቆየ ነገር እንዲለቀቅ ነፃ፣ እንደወጣ ጸልያለሁ። እግዚአብሔር አምላክ ሆይ በብዙ ድካሞች ውስጥ ታስሬ ያለሁ በብዙ መንገላት ውስጥ እገኛለሁ እግዚአብሔር አምላክ ሆይ የተለያዩ በሮች ተዘግተውብኛል በትዳር በስራ በመንፈሳዊ ነገር ትግል ውስጥ ነው ያለሁት በዚህ ሌሊት ያንተ መንፈስ አብሮኝ ስለሚሆን ከዛም የተነሳ ደግሞ እኔን ያስረኝ የትኛው ምስራት ስለሚረግፍና ነጻ ስለምወጣ አመሰግናለሁ በእውነቶች ሌሊት እግዚአብሔር ሆይ በእኔ ህይወት ውስጥ ጣልቃ ገብተህ አንዳች የምታደርግበት ነገር እንዲሆን እጸልያለሁ። እግዚአብሔር አምላክ አንተ ኪዳንን የማትበላ የተናገርከውን ነገር የማታጠፍ አምላክ ነን። ጌታ ሆይ አሁንም ወደ አንተ ፊቴን አዞራለሁ። ከዓለም ፊቴን ወደ አንተ አዞራለሁ። ካመንኳቸውና ከተደገፍኩባቸው ወዳጆች፣ ዘመዶች ብዬ ከጠሯቸው ሰዎች ፊቴን ወደ አንተ አሁን ሁኔታውን የምደገፍበት በሕይወቴ የተፈጠረውን ነገር የማስተውልበት ጊዜ ሳይሆን አንተ ላይ ኢየሱስ ላይ ብቻ ዐይኖችን የማሳርፍበት ጊዜ ይሆንልኛል። የእግዚአብሔር ቃል ሲናገር በአንድ ስፍራ ኢየሱስ ከደቀ መዛሙርቶቹ ጋር እየሄዱ ሳለ ኢየሱስ ለብቻው በባሕር ላይ ሲራመድ እንዳዩት ጴጥሮስም፣ ኢየሱስ ሆይ ፍቃድ ከሆነስ ወደ አንተ ልምጣ ብሎ እንደ ጠየቀው ኢየሱስም ፍቃዱን አው ብሎ ገልጾለት ጴጥሮስም ከደቀ መዛሙርቶቹ ተነስቶ በእግሮቹ መሄድ በጀመረበት ሰዓት ነገር ግን ጴጥሮስ ከኢየሱስ ላይ አይኖቹን ባነሳ ሰዓት ከኢየሱስ ላይ አይኖቹን ማንሳት ብቻ ሳይሆን በደቀ መዛሙርቶቹ ላይ፣ በውሃው ላይ እና በሌሎች ነገሮች ላይ አይኑን ባሳረፈ ሰዓት መስመጥ እንደጀመረ። እኔም እግዚአብሔር አምላክ ሆይ ከኢየሱስ ክርስቶስ ከአዳኝና ከአምላኬ ላይ አይኔን ባነሳው ሰዓት በተለያዩ በችግሮቼ በሁኔታዎቼ አጠገቤ ባሉ ሰዎች የተነሳ መስመጥ እንደምጀምር አውቃለሁ። ስለዚህም እግዚአብሔር ሆይ አይኖቼን ዛሬም ቢሆን ከክርስቶስ ኢየሱስ ላይ እንዳላነሳ እርዳኝ። አይኖቼ እሱ ላይ ብቻ እንዲጣበቁ እርዳኝ። እውነት ነው። የአሁኑ ጊዜ ክፉ ነው። ዘመኑ እጅግ ከፍቷል። ክፋት በአደባባይ የሚታይበት ጊዜ ነው። ባለጠጋው ድሆችን እንደፈለገ የሚጨቁንበት ጊዜ ነው። እግዚአብሔር አምላክ ሆይ በዚህ ምድር ላይ ክፉ ሰው ተመችቶት ክፉ ሰው በብዙ ጤና፣ በብዙ ገንዘብ፣ በብዙ ሀብት ተባርኮ የሚኖርበት ጊዜ ነው። በተቃራኒው ደግሞ ለእውነት የቆመና እግዚአብሔርን በመፍራት የሚኖር ሰው እጅግ መከራ የሚበዛበት ጊዜ ነው። ነገር ግን ቢሆንም እኔ ዛሬም ቢሆን ኢየሱስ ሆይ አንተ ላይ መደገፍ አላቁምም። አሁንም ቢሆን የኑሮ ሁኔታ የእኔን ሕይወት አይወስነውም። አሁንም ቢሆን የእኔ ቤተሰብ አስተዳደጌ ከየት እንደ መጣው ማን እንደ ሆንኩ ሳይሆን ማስታውሰው እሱን ሳይሆን ማየው እግዚአብሔር አምላክ ሆይ አይኔን አንተ ላይ ነው ሰቅለው። የናዝሬቱ ኢየሱስ አንተን ካየው በባህር ላይ ለኔ መንገድ እንዳላምናለሁ ኢየሱስ አምላክና አባቴ ሆይ፣ ምክንያቱም የእግዚአብሔር ቃል በጨለማ ሳላችሁ የጨለማ ልጆች ሳላችሁ ተብሎ እንደሚናገር ጨለማ ልጅ ሆኜ አንተ ብርሃንን አብርተህልኛል። በኃጢአት እየተመላለሱ እግዚአብሔርን ባለማወቅ በእንስሳነት ስመላለስ አምላክ እንደሌለው እንደጠፋ የሰው ልጅ ክቡር ሆኖ ሳለ እንደሚጠፉ እንስሶች ሆኖ ተብለ እንድትጻፈ እንደዛ የነበረውን ህይወቴን የቀየርከው ኢየሱስ ዛሬም ቢሆን አይኖቼን ባንተ ላይ አረጋለሁ። ዛሬም ቢሆን እንደ ጴጥሮስ እንዳልሰም አይኖቼን አንተ ላይ አድርጋለሁ። አምላክና አባቴ ሆይ እንድጠብቀኝ ለምንሃል ከክፉ እንድትጠብቀኝ ለምንሃል አለም እንዳያታልለኝ ለምንሃል የዓለም ውስጥ ያለ ብልጭልጭ ልጭ ይህን ደካማ ሰውነቴን እንዳይገድለው ለምንሃል። የእግዚአብሔር ቃል በሮም የመጽሐፍ ምዕራፍ 8 ላይ በክርስቶስ ላሉ አሁን ኩነኔ የለባቸውም ተብሎ እንደተጻፈ የትኛውንም ኃጢአት አይምሮዬን የሚወቅስ ኑሮዬን የሚወቅስ ከእኔ ላይ እንዲነሳ ለምናል። አምላኬ ሆይ ይህንን በዚህ ሌሊት ስለምታድርግልኝ አመሰግናሃለ። ስሜ የተባረከ ይሆን በኢየሱስ ክርስቶስ ስም አሜን።